እውነት ግን እኛ አሁን ማለት ፈጣሪ እኔ ቃላት ቃላት ቃላት ነው ያጠረኝ ቃላት ነው ያጠረኝ። ኦ ማይ ጋድ በጣም ከባድ ነው እውነት ለመናገር በጣም ፈጣሪ፣ ልቦና ማስተዋል ምስጥን። ግን አላውቅም እኔ እንጃ ማለት አሁን ይሄን ቪዲዮ ያየ ሰው ማለት አሁን እንዴት ነው አሁን ይህቺ ልጅ ማለት በቃ እንዳትለይ ማንነቷን እንዳይታወቅ፣ በዚህ ደረጃ በጣም ነው የሚቀፋው። እውነት ለመናገር እንስሳትን እንኳን እንደዚህ አድርጎ እንትን ማለት ይከብዳል። አይደለም እንኳን ይህ ሰው ልጅ እግዚአብሔር በአምሳሉ የፈጠረውን ክብሩን ሰው በዚህ ደረጃ እንደዚህ ማድረግ ምን የሚሉት ነገር ነው? ምን የሚሉት ማለት ምን አይነት እዛ ጊዜ ላይ ደረስን? ምን አይነት ጭካኔ ነው? እውነት ይህንን ነገር አድርጎ እንቅልፍ ይወስዳቸዋል? ይተኛሉ? እውነት ይህን እንደዚህ አይነት ግፍ የሚፈጽሙ ሰዎች በሰላም ይተኛሉ? እኔ ግን ይቅርታ አድርጉልኝና እነዚህ ሰዎች ናቸው ብዬ አላምንም። ምናልባት ሁለት እግር ያለው ሰይጣን ሊሆኑ ይችላሉ እንጂ አሁን ማለት ሰው ናቸው? እነዚህ አሁን ይሄ ሕሊና የሚባል ያላቸው ሰዎች ናቸው አይደለም። ሰውን ነው እንኳን ያላግባብ እኮ አስቀይማችሁ ይሆን ይሰማችሁ አይደል? ያለ አግባብ ሰውን እንኳን በሆነች ነገር ያላግባብ ሰውን እንኳ እንኳን ኮሜንት ሰጣችሁ ለምን ሰጠሁት ትላላችሁ። እኔ ፈጣሪ በማቀው ካቻልኩኝ ጥሩ ኮሜንት ለመጻፍ እሞክራለሁ። ካቻልኩ ግን አልጽፍም አልጽፍም። በቃ አይቼ አልፋለሁ። ምን አይነት ጊዜ ደረስን? ግን ጎበዝ ምን አይነት ሰዓት ላይ ደረስን? ወዴትስ ነው እየሄድን ያለ ነው? እስከምችስ ነው ደግሞ የምንቀጥለው እንደዚህ? እውነት ነው መናገር፣ በጣም ነው የሚያሳፍረው። በጣም ያሳፍራል። ሰው እንዴት ስደት ላይ ወጥቶ አልፎልኝ፣ ሰርቼ፣ እናትና አባቴን ቀይሬ፣ ምን መለሳለው ብሎ ካገሩ ወጥቶ በእንደዚህ አይነት በአስቀያሚ ሁኔታ እንዴት እንደዚህ አይነት ግፍ ይፈጸምበታል? ያማል፣ ይምር። ያማል በጣም ነው የሚያማው። ለመናገር ለማለት፣ በቃላት ለመግለጽ ራሱ የሚከብድ ነገር ነው። በቃ እንደዚህ ለማለት ራሱ በጣም ነው የሚከብደው። ምንድነው አሁን የሚባለው? ምንድን ነው ማለት? ምን አይነትስ እንደው የፈለገ ነገር ታደርግ፣ የፈለገ ነገር ተበድላቸው፣ ነገር ግን ከገደሉ በኋላ ህይወቷን አጥፍተውታል አይደል? ግን ህይወቷን ካጠፉ በኋላ ደግሞ በዚህ ልክ ማለት እንደዛ አድርገው ቆሻሻ ቦታ ሲጥሯት ቆሻሻ የሚጥሉት ማለት ኖርማል ቆሻሻ እኮ ባይዘዊ ቆሻሻ የምንጥለውን ቆሻሻ እኮ ይፈትሹታል። ቆሻሻ ለቃሚዎች እየገለጡ ያውታል ይፈትሹታል። አሁን ይች ልጅ እኮ ያ ነገር ሲፈተሽ ነው የተገኘችው። በጣም ነው የምታሳፍሩት። እውነት ለመናገር እኔ እኔ እኔ እንጃ ማለት በቃላት ራሱ ያጠራል ምን አይነት ቃል ራሱ ብንጠቀም እንደሚሻለን ራሱ አናቅ። ግን በጣም ያስፈራል። በጣም ያስፈራል። የራሳችሁ ዜጋ፣ የራሳችሁ ሰው፣ እህቴን ወንድሜ ነው የምትሉት፣ አብራችሁ የምትኖሩ፣ አብራችሁ የምትበሉት፣ አብራችሁ የምትጠጡት ሰው በዚህ ደረጃ አገሯ ልትገባ ትኬት የቆረጠኝ ልጅ፣ የቀን ቀጠሯን እየጠበቀች ያለች ልጅ እንደዚህ በሰው ሀገር በአጭር ማስቀረት አረተው ነው። ሁሉ ጭካኔያችን ይብቃ። ሀገራችን ላይ የምናየው ጭካኔ ይበቃል። በሕይወት ዘመናችን አረቦች እንኳን ብዙ ህቶቻችንን አሳጥተውናል። ብዙ ህቶቻችንን አሳጥተውናል። ግን በዚህ ደረጃ ግን አይደለም የእነሱ በዚህ ደረጃ አይደለም። ምናልባት ወይ ከፎቅ የወረውሯቸዋል ወይ ደግሞ የሆነ ነገር ያደርጓቸዋል እንጂ በዚህ ደረጃ ከሞቱ ከሞተ በላይ አንድ ሰው ህይወቱ ካለፈ፣ በዚህ ደረጃ ደግሞ አስክሬን ላይ መጫወት፣ እኔ መጫወት አይደለም፣ ይሄ ሴጣንነት ስራ ነው። ይሄ ሴጣንነት ስራ ነው። የሰው ልጅ በዚህ ልክ በዚህ ልክ ሰግጦ እንደዚህ የሚሰራ ሰው አለ እንዴ? እንዴች! ምድር እኮ ሁላችንንም አንዴ የተከፍታ ብትውጠን ወይ ባንድ ፊት ይሻለን ነበር። ምን አይነት ጨካኔ ነው? ምን አይነት አረመኔነት ነው? ሰው ያልፍልኛል፣ ሰርቼ ተቀይሬ፣ በሰላም ወደ ሀገር ይመለሳለሁ ብሎ ሰው ከሀገሩ ወጥቶ እንዴት ነው እንደዚህ አይነት ነገር የሚፈጸምበት? እንዲህ አይነት ግፍ በገዛ ወገኑ ሰው እንዴት ይፈጸምበታል? በጣም ነው የሚያማው። እውነት ለመናገር ምን አይነት ቃል ነው አሁን እነዚህን ቤተሰብ የሚያጽናናቸው? ዛሬ ትመጣለች ነገ ትመጣለች ተብላ እየተጠበቀች ያለች ልጅ ምን አይነት ቃላት ነው እነዚህን ቤተሰብ የሚያጽናናቸው? ምን አይነት ቃል ነው ይች መከረኛ ናት የሚያጽናናት? እውነት ለመናገር በጣም ያማል። እኮ አንዳንድ ጊዜ አማማቴን አሳምርልን ይላሉ ቤተሰቦቻችን እና አንዳንዴ አማማትን ሲያምር ጥሩ ነው። በዚህ ልክ እንትን ብለው አሁን ቢያንስ እኮ አሁን እንደው ፈጣሪ ማለት አንዳንድ ጊዜ አሁን ያወራችሁትን ሰው ወይ ጤነኛ የሆነ ሰው ድንገት ሞተ ስትባሉ ውስጣችሁ ሀያ ምንም ለምን፣ አንድ ሰው አሁን ይሄ ታመመ ምናምን ታሞ ከቆየ ምናምን ያው የምንጠብቀው ነገር አለ፣ ይሞት ይሁን ወይ ምናምን ብላችሁ ትሰጋላችሁ። የሰሴት የሴት ታመመ እና የምንጠብቀው ነገር አለ፣ እንደዚህ አይነት ነገሮች ሲኖሩ ማለት ነው። ግን ድንገት ድንገት ዝም ብሎ ተነስቶ ሞታለች ማለት የሆነ ውስጣችሁም እኮ ምን የሚያምንላችሁ አንድ ሰው ሞቱ ሞቱ ወይ ሞቱ ወይ አስክሬን ስቀብሩ አስክሬኑን አይታችሁ እንኳ ስቀብሩ እኮ ውስጣችሁ እያምንላችኋል። አሁን ይች ልጅ አሁን እንዴት ነው ለቤተሰቦቿ የሚታየው? እንዴት ነው ለቤተሰቦቿ አሁን ይች ልጅ ልጃችሁ የህዋው አስክሬን ተብሎ አሁን እንዴት ነው የሚላክላችሁ? ወይኔ ጭካኔ! ወይኔ አረመኔነት! ወይኔ በዚህ ልክ መስቀጣችን። አረ ሁላችንም ሀጅነን እዚህ ምድር ላይ እኮ ሺ ዓመት የሚኖር የለም። ለየትኛው እድሜ ነው እንደዚህ የምንስገበገበው? ለየትኛው ጊዜ ነው እንደዚህ በሰው ላይ ጭካኔ የምንወስደው? ለየትኛው ጊዜ ነው በዚህ ልክ ሰው ላይ እንደዚህ የምናደርገው? ቤተሰብ ሰብ እንሄዳለን እኮ ሁላችንም ስተ ነው ህይዝነን ምድር ላይ እኮ ዘላቂ የሚኖር የለም። ዘላለም የምኖር ነው እንደ የሚመስላችሁ ዘላለም እኮ የሚኖር የለም። ሁላችንም ቀናችን እስከ ምድርስ እስከምትጠራ ምትጠራ ነው። ለዚች ዱኒያ ይህን ያክል መጨካከን፣ ይህን ያክል አረመኔነት፣ ይህን ያክል በዚህ ደረጃ እንትን ማለት እና ሀገሪቷ ደግሞ ምንም ያን ያክል ጥብቅ እንትን የላትም። እንግዲህ ማንም እንደፈለገው የፈለገውን ሰው ጥቃት ማድረስ የሚችልበት ሀገር ናት። እንግዲህ የጦርነት መጨረሻው ይሄ ነው፣ ገባችሁ? የጦርነት መጨረሻው ይሄ ነው። አንድ ሀገር በጦርነት በደቀቀ ቁጥር ጦርነት በእንትን ባለ ሰዓት የህግ የበላይነት የመከበር እድሉ አነስተኛ ነው። ለዛ ነው እንጂ እነዚህ ሰዎች ይችን ወንጀል የፈጸሟት። እንደ ሌላው ሀገር ወይ እንደ ኢማራት ወይ እንደ ሳውዲ አረቢያ ቢሆን እንኳን አይደለም በዚህ ልክ ደፍረው በዚህ ልክ ሊሳፈጡ ስድብ እንኳን መሳደብ እንደማይቻል ያውቁ ነበር። ግን አያችሁት፣ በጦርነት ደቀቃ አገር ላይ የመንግስት የበላይነት የማይከበርበት ሀገር ላይ መኖር ይሄ ነው ችግሩ፣ ይሄ ነው ችግሩ። እንደዚህ አይነት ወንጀል ነው የሚፈጸመው። በጣም ነው የሚያስፈራው። እውነት ምን ነገር በጣም ነው የሚያስፈራው። እና እንግዲህ ቤሩት ላይ የምትኖሩ ልጆች እንግዲህ የሀገሪቱ ሕግ እንደሚታወቀው ስለሆነ ስለዚህ ሁላችሁም ራሳችሁን መጠበቅ አለባችሁ። በተለይ ውጭ ላይ የምትሰሩ መዳን ቤት የምትሰሩ ችግር የለም ከማንም ጋር ትገናኙም ስራችሁን በሰላም ሰርታችሁ ወደ ሀገራችሁ ተመለሱ። ውጭ ላይ የምትሰሩ ልጆች ግን እራሳችሁን ራሳችሁን ጠብቁ። የዛሬ አመትም እንደዚሁ እንደዚህ አይነቱ ወንጀል ተፈጽሟል ቤሩት ላይ ይሄ ድጋሚ ነው። ስለዚህ እባካችሁን ቤሩት ላይ የምትኖሩ ኢትዮጵያውያን ራሳችሁን ጠብቁ። በተለይ ውጭ ላይ የምትኖሩ ልጆች ያው እንግዲህ ሀገሪቷ እንደሚታወቀው የማንኛውንም ነገር የማድረግ መብት አላችሁ። የመጠጣት፣ የመስከር ወዘተ የመሳሰሉትን ነገር ነኝ አስፈላጊ ያልሆኑ ነገሮች ስለሚወሰዱ ስለዚህ ሁላችሁም ጥንቃቄ አድርጉ። ከማን ጋር እንደምትሉ፣ ከማን ጋር ምን እንደምታደርጉ ሰ ስለዚህ ሁላችሁም አሳውቁ። ከማን ጋር እንደምትሉ አሳውቁ። በተለይ ደግሞ ይሄ እንትን ላይ የምትሄዱ ሰዎች ጥንቃቄ አድርጎ መዝናናቱ ይቅር። መዝናናቱን በአገራችን ለቤተሰቦቻችን እንዘንላቸው። የምር ለቤተሰቦቻችን እንዘንላቸው፣ እኛ ለራሳችን ህይወት እንኳ ባናዝን፣ ለቤተሰቦቻችን እንዘንላቸው። መከረኛ እናት ልጄ ትመጣለች ብላ ደጅ ደጅ እያየች እንደወጣና ንቅር ስለዚህ ለቤተሰቦቻችን ናስብ ስንራመድ በቃ እኔ የሆነ ነገር በሆን እናቴ ምን ያክል ልቧ ይሰበራል ብላችሁ አስቡ። እኔ ማለት እንፈልገው ይህን ነው። በቃ ለቤተሰቦቻችን እናስብላቸው፣ ለእናቶቻችን እናስብላቸው። እንደዛ መከራ በልተው ላሳደጉን እናቶች በጀርባቸው ውሃ በፊታቸው እኛን ተሸክመው ላሳደጉን እናቶች እንዘንላቸው። ስለዚህ ያልፍልናል። እኛም ቀይ ተቀይረን ቤተሰብ እንቀይራለን ብለን በወጣንበት እንደዚህ አይነት ነገር በጣም ነው የሚያሳፍረው። እውነት ለመናገር በጣም ነው የሚያሳፍረው። እንግዲህ ለሞተችውም ነፍሷን በአጸደ ገነት ያኖር፣ ለቤተሰቦቿ መጽናናት እንመኛለን። ፍትሁ ግን በደንብ ፍትህ እንዲሰጣት እንፈልጋለን። እንደነዚህ አይነት ጨካኝ አረመኔዎች መወገድ አለባቸው። እንግዲህ ግማሾቹም ተይዟል የሚል እንትን ዜዶ እየተናገረች ነው። ግን አይደን ነው። ራሳችሁን ጠብቁ እህቶቼ፣ ራሳችሁን ጠብቁ። የመውጣቱ ሁሉ ነገር ይቅርባችሁና ራሳችሁን ጠብቁ። በሰላም ወደ ሀገራችሁ እንድትመለሱ ራሳችሁን ጠብቁ። ምክንያቱም ከባድ ነው። ዛሬ ሰው ተጨካክኗል። ሰው አረምን ይሆኗል። ስለዚህ ከማንጋ እንደምትውሉ ከማንጋ እንደምትሄዱ እንትን በሉ ራሳችሁን ጠብቁ። እነት በጣም ነው እኔ ስሜታው የሆንኩት። እንግዲህ ውድ የተከበራችሁ የቻናል የተከታታዮች ለቻናሉ አዲስ ከሆናችሁ ላይክ ሰብስክራይብ ማድረጋችሁና ትርሱ አበረታቱኝ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ መልካም ቆይታ።